ኢቪኤን ሄልቪ ተከታታዮች ዛሬ ደግሞ ሌላ መንገድ እንጀራ የሊጣችን አቦካክ፣ ሌላ አይነት ባለፈው አንድ አይነት ታሳይቻቸዋለሁ። ዛሬ ደግሞ ሌላ አይነት ይዤ እመጣለሁ። ሌላ ጊዜ ደግሞ ሌላ አይነት ይዤ እልመጣ ይችላሉ። ምክንያቱም በተለያየ መልኩ ነው የማቦካው የተለያዩ ሰዎች ደግሞ የራሳቸው የተለያየ መንገድ ነው ያላቸው እና ዛሬ ያቦካሁት የጋገርኩት እንጀራ ጤፍና በቆሎ ነው። ጤፍና በቆሎ፣ ሁለት ብርጭቆ ጤፍ ዱቄት፣ ሁለት ብርጭቆ የበቆሎ ዱቄት፣ አንድ ብርጭቆ እርሾ እና ሁለት ብርጭቆ ውሃ አድርጌ አብኩቼ እንደዚሁ በወፍራሙ ውጭ ቁጫረኩት። ፍሪጅ ውስጥ ሳይሆን ሩም ቴምፕሬቸር ለቀኑ ሙሉ አዋልኩት። ከዛ በኋላ ማታውን ሸፍኜ ፍሪጅ ውስጥ አስቀመጥኩት። ፍርጅ ውስጥ አንድ ቀን ይሁን ሁለት ቀን ይሁን የፈለጋችሁት ሳምንት ይሁን ሊቆይ ይችላል። በፈለጋችሁበት ቀን ከፍርጅ ታወጡና ሞቅ ባለ ውሃ ቀስ እያደረጋችሁ ማቅጠን፣ በእጃችሁ ሊሆን ይችላል፣ ዊስክ ማድረግ ሊሆን ይችላል፣ በፉድ ፕሮሰሰር ሊሆን ይችላል። ቀስ እያደረጋችሁ ሁለት ብርጭቆ ሞቅ ውሃ ሊወስድ ይችላል። እንደ ሊጡ ውፍረት ማለት ነው እና ብዛቱም ይወስነዋል ከዛ በደንብ ቀስ እያደረጋችሁ ሊጡን ካቀጠናችሁት በኋላ እንደገና ሌላ ግማሽ ሰዓት እስከ አንድ ሰዓት የፈለጋችሁትን ያህል ሀያ ደቂቃም ሊበቃው ይችላል ያላችሁት ጊዜ ብትሰጡት ምንም አይበላሽም ለማለት ነው። ሀያ ደቂቃ ብትሰጡ አንድ ሰዓት ብትሰጡ ምንም አይሆንም፣ እና ከዛ በኋላ መጋገር ነው። በቃ ምንም ቀላል ቀላል ቀላል አሰራር ነው። በዛ ላይ ደግሞ ጊዜ አይፈጅም እና እንጀራው ይሆናል ጤፍና በቆሎ ነው። ልክ እንደነገርኳችሁ አሁን ነው ያቦካሁት። ሊጡ ፍሪጅ ውስጥ ቆየ። ከፍሪጅ አውጥቼ ነው እንደ አይነት እንጀራ የጋገርኩት። ተስፋ አርጋለሁ፣ ተምራችሁበት ይሆናል። ጥያቄ ካላችሁ ጻፉልኝ፣ እመልስላችኋለሁ። አመሰግናለሁ።